ይህ በግሪክ የሚገኝ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ክርስቲያን አማኞች በገመድ የሚወጣ የግሪክ ኦርቶዶክሳውያን ገዳም ነው። ገዳሙ ካሮሊያ አቶስ ተብሎ የሚጠራ በግሪክ ሰሜናዊ አቅጣጫ የሚገኝ እጅግ በጣም ጥርብ በሆነ ገደል ውስጥ የሚገኝ ገዳም እንደሆነ የግሪክ ኦርቶዶክስ ቤተ ክርስቲያን መረጃዎች ይጠቁማሉ። በዛሬው እለት የሚከበረው የጻድቁ አቡነ አረጋዊ ክብረ በዓላቸው በተመለከተ በደብረ ዳሞ ገዳም ልክ እንደዚህ እንደ ግሪካውያን ክርስቲያኖች በገመድ እየተሳቡ በገመድ እየተጎተቱ ከላይ ከቅዱሱ ስፍራ በረከትን ለማግኘት ኢትዮጵያውያን ኦርቶዶክስ ክርስቲያኖች እንደሚያደርጉት መንፈሳዊ ጉዞ የግሪክ ኦርቶዶክሳዊያን ክርስቲያኖችም እጅግ በጣም ከርቀት መንገድ በመውጣት በዚህ ከዓለም የራቅ እና ከብዙ ነገር በተገለለ መነኮሳት በሚኖሩበት በዚህ ካሮሊያ አቶስ ተብሎ በሚጠራው ገዳም በገዳሙ የሚኖሩት መነኮሳትና የገዳሙን በረከት ለመቀበል የሚመጡ ኦርቶዶክሳውያን ክርስቲያኖች እንደምትመለከቱት በገመድ እየተሳቡ የበረቱና ልምዱ ያላቸው ደግሞ ኦርቶዶክሳውያን ክርስቲያኖች ልክ በዚህ መልኩ ገዳሙን እንደ ዋልያ እየቧጠጡ በእግራቸውና በእጃቸው እየሮጡ ሲወጡ የሚታይ ነው። እንዲህ ያለ ሐዋርያዊና የአባቶች ምናኔ ሕይወት በኢትዮጵያውያን ብቻ ሳይሆን በአውሮፓዊቷ ሀገር በግሪክ የሚገኙ ኦርቶዶክሳውያን ክርስቲያኖች ዓለምን ንቀው ዓለምን ጠልተው ድንግልናቸውንና ቅድስናቸውን ለክርስቶስ ሰጥተው በምናኔ በጸሎት የሚኖሩበት ስፍራ እንደሆነ የግሪክ ክርስቲያኖች ይናገራሉ። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች እንዴት ናችሁ? በዛሬው ዝግጅቴ የጻድቁ አቡነ አረጋዊ ክብረ በዓልን አስመልክቶ ልክ እንደ ኢትዮጵያዊው ደብረ ዳሞ ያለ የአከባበር ስርዓትና በዚያም ያለው መንፈሳዊ ሕይወትን በተመለከተ በካሮሊያ አቶስ ግሪክ የሚገኘውን ኦርቶዶክሳዊ ገዳም አስቃኛችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር እያደረጋችሁ አብራ ቀድማችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። በምስራቅ አውሮፓ የምትገኘው የጥንታዊ ስልጣኔ መነሻና የዛሬው የዲሞክራሲ መገኛ የሆነችው ታላቁ ሀገር ግሪክ አብዛኛው ህዝቧ ኦርቶዶክስ ሲሆን በግሪክ ለየት ያለ ስርዓትና መንግስታዊ አወቃቀር እንዳላት ነው የግሪክ መገናኛ ብዙሃንና ህገ መንግስት የሚገልጠውና የሚያስረዳው። አብዛኛው ማለት ይቻላል ከ98 ፐርሰንት በላይ የግሪክ ህዝብ የኦርቶዶክስ ክርስትና እምነት ተከታይ ሲሆን ይህም እምነታቸው ደግሞ በሀገረ መንግስታቸው ገጽታ ግንባታ ላይ የሚታይ በመሆኑ በግሪክ ውስጥ አንድ ፕሬዚዳንት ፕሬዝዳንት ሆኖ ለመሰየምና ለመመረጥ በህገ መንግስታቸው የተቀመጠው ህግ የኦርቶዶክስ ክርስትና እምነት ተከታይ ያልሆነ ሰው በግሪክ ውስጥ ፕሬዚዳንት ሆኖ ወይም ጠቅላይ ሚኒስትር ሆኖ መሾምም መመረጥም መሰየም እንደማይችል ነው የግሪካውያን ህገ መንግስት የሚወስነውና የሚደነግገው። ይህ ማለት በሀገሪቱ ውስጥ እጅግ በጣም ማይኖሪቲ ዝቅተኛ የሆነ ቁጥር ያላቸው ሌሎች የእምነት ክፍል ቢኖሩም ግን አብዛኛው ጥንታዊ የሆነችውን ኦርቶዶክሳዊ ክርስትናን የሚከተል ህዝብ ያለባት ሀገር በመሆኗ በግሪክ አብዛኛውና ሁለ ነገሯ ኦርቶዶክሳዊነትን የሚገልጥ ስርዓት የሚታይባት ሀገር ናት። እንግዲህ በዚች አብዛኛው ኦርቶዶክስ በበዛባት ሀገር ውስጥ የሚገኘው ካሮሊያ አቶስ ተብሎ የሚጠራው ገዳም ከኢትዮጵያዊው የአቡነ አረጋዊ ደብረ ዳሞ ገዳም ጋር ያለምንም ልዩነት ተመሳሳይ ትውፊትና ተመሳሳይ የመናኔ ሕይወት የሚታይበት ገዳም በመሆኑ ይህን ላቀርበላችሁ ችያለሁ ማለት ነው። እንግዲህ በሰሜን ግሪክ ይገኛል ነው የሚለው መረጃዎችና የግሪክ ኦርቶዶክሳውያን መገናኛ ብዙኃን የሚገልጡት። ካሮሊያ አቶስ ገዳም በሰሜን ግሪክ በቻልኪ ዲኪ ባሕረ ገብ መሬት ላይ የሚገኝ እጅግ በጣም ለክርስትና ህይወት፣ ለምናኔ፣ ለገዳማውያን የተመቼ ተራራማ ስፍራ ላይ የሚገኝ ገዳም እንደሆነ ነው የሚነገረው። በዚህ ቦታ ላይ የሚኖሩት ደግሞ መነኮሳትና ገዳማውያን በዓታቸውን መኖሪያቸውን ዋሻቸውን ጉድጓድና በአለት ውስጥ በስንጥቃት በመቆፈርና በማነጽ በዚያም ከእግዚአብሔር ጋር በጾም በጸሎትና በስግደት የሚገናኙበት ስለ ዓለምና ስለ ሀገራቸው የሚጸልዩበት ስፍራ እንደሆነ ነው የሚነገረው። ገዳሙ በአቶስ ባሕረ ገብ መሬት ላይ ባለው የድንጋያማ ቦታ ላይ የሚገኝ ሲሆን ከካሪየስ የአንድ ሰዓት ተኩል የመኪና መንገድ ያስ ዛል ነው የሚለው። በመኪና ለሚጓዙና ለሚንቀሳቀሱ የአንድ ሰዓት መንገድ እንደሚጠበቅባቸው ነው የሚነገረው። እንዲሁም ደግሞ በረከትን ለማግኘት በቦታው ላይ የሚገኘውን ደግሞ ገዳሙን ለመመልከት በእግራቸው ለመጓዝ የፈለጉ ሰዎች የሰባት ሰዓት ያክል የእግር ጉዞ ካልተጓዙ ወደዚህ ካሮሊያ አቶስ ገዳም መድረስ አይችሉም ማለት ነው። ይህንንም ደግሞ ሁሉም እንደ አቅሙና እንደ ብርታቱ ወይ በመኪና አሊያም በእግራቸው የሚጓዙ የግሪክ ኦርቶዶክስ ክርስቲያኖች እንዳሉ ነው የምንሰማው። እንግዲህ በአቶስ ተራራ ላይ ሀያ የምስራቅ ኦርቶዶክስ ገዳማት ያሉ ሲሆን የተቀሩት ሶስቱ የሩሲያ፣ የሰርቢያና የቡልጋሪያ ኦርቶዶክስ አብያተ ክርስቲያናት ይገኙበታል። እንግዲህ ካሮሊያ አቶስ የተባለው የፕላቶማና በገደላማው ቦታ ላይ የሚገኙ ገዳማትና መነኮሳት የግሪካውያን ብቻም ሳይሆን በምስራቅ አውሮፓ የሚገኙ ኦርቶዶክሳውያን የሆኑ ሀገራቶች በዚህ ስፍራ ላይ አብያተ ክርስቲያናቸውን ገድመውበትና አነጸውበት ከነዚህም ሀገራት የመጡ ማለትም ከሩሲያ፣ ሰርቢያ፣ ቡልጋሪያ፣ ሞንቴኔግሮና ሌሎችም ሀገራት የመጡ መነኮሳት ለምናኔ የሚመርጡት በመሆኑ በዚህ ስፍራ ላይ አብያተ ክርስቲያናቸውን በመገደም መነኮሳት እንደሚኖሩበት ነው መረጃዎች የሚገልጡትና የሚያስረዱት። እንግዲህ በዚህ ቦታ ላይ በአጠቃላይ ከሁለት ሺህ በላይ የሚደርሱ መነኮሳት ገዳማውያን መናንያን ሲኖሩ እንግዲህ እነዚህ ከሁለት ሺህ በላይ የሚሆኑት መነኮሳት ወይም መናንያን ገዳማውያን ከግሪክ የመጡ ብቻ ሳይሆን ቅድም እንዳለው ከምስራቅ አውሮፓ ያሉ ኦርቶዶክሳውያን ክርስቲያኖች የሚመርጡትና የሚወዱት ቦታ በመሆኑ ሀገራቸውን ለቀው ወደ ግሪክ ካሮሊያ አቶስ ገዳም ለምናኔ እንደሚመጡ ነው ታሪኩ የሚናገረው። እንግዲህ ይህ ገዳም የወንዶች ገዳም ነው። ወደዚህ የወንዶች ገዳም እንኳን ሴት ቀርቶ አይደለም ሴት እንስሳ እንኳን ወደዚህ ገዳም እንዲገባ በፍጹም በፍጹም አይፈቀድም። በዚያ የሚኖሩት ገዳማውያን መነኮሳት ከዓለምና ከስጋ ሀሳብ ረቅ ተጠንቀው ሐሳባቸውንና ንጽህናቸውን ለእግዚአብሔር ክብር ሰጥተው በጸሎትና በምናኔ የሥጋ ፈቃዳቸውን አሸንፈው ለነፍሳቸው አድረው እግዚአብሔርን እያመሰገኑ የሚኖሩበት በመሆኑ የፍትወትን ነገር የሚቀሰቀስ ፍትወትን የሚያነሳሳ ነገር እንዳይታይ እንዳይገለጥ ሴት ቀርቶ አይደለም ሴት እንስሳ እንኳን ወደ ገዳሙ ወደዚህ ስፍራ ላይ እንዳይጠጋ የገዳሙ አበምኔትና የገዳሙ ስርዓት ይደነግጋል ማለት ነው። እንግዲህ ወደ ካሮሊያ አቶስ ገዳም ለመድረስ አስቸጋሪ ከመሆኑ የተነሳ ወደዚህ ገዳም ለመግባት ግዴታ ልክ እንደ ኢትዮጵያዊው ደብረ ዳሞ ገዳም ድንጋዩን እየቧጠጡ በገመድ ታስረው እየተጎተቱ ካልሆነ በቀር በሌላ በምንም ዘዴ ወደ ገዳሙ መጠጋትና መግባትም አይቻልም። ወደ ገዳሙ ለመግባት እንደ ግሸን ደብረ ከርቤ አንድ መግቢያ እንዳለው ሁሉ ወደዚህ ወደ ካሮሊያ አቶስ ገዳም ለመግባት ደግሞ ያለው አማራጭ አንድና አንድ ብቻ ነው። እንደ ደብረ ዳሞ ገዳም በገመድ ታስረው እየተጎተቱ ካልሆነ በስተቀር መግባት አይቻልም ማለት ነው። ምናልባት ልምዶ ያላቸው በገዳም ውስጥ የሚኖሩ መናንያን ገዳማውያን አባቶች እንደምንመለከተው በገመድ የሚሳቡም አሉ። ያለ ገመድ ደግሞ ልክ እንደ ዋሊያ በድንጋይ ላይ እየዘለሉ በድንጋይ ላይ እየተረማምዱ ገደሉን እየቧጨሩ ወደ ላይ ሲወጡ እንመለከታለን። ይህ ከልምድና ከመንፈሳዊ ሕይወታቸው ያካበቱት ነገር እንደሆነ እንረዳለን ማለት ነው። እንግዲህ የካሮሊያ አስቄጥስ መነኮሳት ህይወታቸውን ለኢየሱስ ክርስቶስ ሰጥተው በንጽህና በቅድስና በመኖር ፈተናዎችን በመራቅ የዓለም ቁሳዊ ነገሮችና የምድር ላይ ህይወትን ንቀውና ጥለው በምናኔና በንጽህና እንደሚኖሩ ነው። እንግዲህ ከላይ ያየነው ማለት ነው። የካሮሊያ አቶስ መነኮሳት ገዳማዊ ህይወታቸውን የሚኖሩት እንግዲህ በዚህ ገዳም ውስጥ ያው ዓለምን አሸንፈው ስጋቸውን ክደው ለክርስቶስ ታምኖ የሚኖሩበት ቦታ በመሆኑ ያው ግዴታ ስጋ እንደለበሱ ስጋ እንደተሸከሙ መጠን ግዴታ ለቁመተ ስጋ የሚያስፈልጋቸው ምግብና መጠጥ ያስፈልጋል። ቢሆንም ግን አሁንም ስጋቸውና ሀሳባቸው ከምግብና ከመጠጥ የተነሳ እንዳይሰትና ወደ ክፉ ነገር እንዳይሄድ በገዳሙ የተቀመጠው ህግ ምንድን ነው? ለቁመተ ስጋ ያክል ትንሽዬ አነስተኛ ምግብና ይህም የሚጠጡት ደግሞ ውሃ፣ እጅግ በጣም የተጠራ ንጹህ ውሃ ሳይሆን በበርሜል የተሰበሰበ የዝናብ ውሃ እንጂ ሌላ ምንም አይነት ምግብ የ የማይቀምሱ ዓለምን የጠሉ መናኞች ናቸው ማለት ነው። እንግዲህ አሁን ኢትዮጵያ ውስጥ እንደዚህ ያሉ መነኮሳት እንዳሉ እናምናለን፣ እንሰማለን። በየገዳመቶቻችንም የምንመለከታቸው ነገሮች ኢትዮጵያ ውስጥ ያሉ ገዳማውያን ዓለምን ጥለው በጥሬና በጥርኝ ውሃ ብቻ እንደሚኖሩ እናውቃለን። እንግዲህ አሁን ይህን ነገር የምንመለከተው ከኢትዮጵያ በብዙ ርቀት የምትገኝ በግሪክ ካሮሊያ አቶስ ገዳም ውስጥ የሚኖሩ ነጭ ፈረንጅ መነኩሴዎች ናቸው። እንግዲህ አለምንቀው የሚጠጡት ውሃ በበርሚል የተሰበሰበ የዝናብ ውሃ ነው። ለስጋቸው ደግሞ ጥቂት መጠን ያለው ምግብ ይመገባሉ። ከዛዎች ወደ በዓታቸውና ወደ ምህላ ጸሎታቸው በመሰብሰብ እግዚአብሔርን እያመሰገኑ ስጋቸውን ክደው የሚኖሩበት ቦታ ነው። በዚህ ቦታ ላይ በሚኖሩበት ሰዓት ላይ መነኮሳቱ ከጸሎት ባለፈ ኢትዮጵያውያን መነኮሳትና ገዳማውያን እንደሚያደርጉት ማለት ነው። ገዳም ውስጥ ስራ ፈቶ የሚቀመጥ ማንም መነኩስ የለም። ገዳሙ ራሱን የቻለ በመሆኑ ለምግብ ፍጆታ የሚያገለግሉ ከራሳቸው አልፎ ለዓለምና በከተማ ለሚኖሩ ሰዎች ሸቀጦችንና ምርቶችን በማዘጋጀት እንደምትመለከቱት እንዲህ ያሉ የጓሮ አትክልቶችን መነኩሳቶቹ ያዘጋጃሉ። ወይ በስራ ነው አንድ መነኩስ የሚቀመጠው፣ ወይ ደግሞ በጸሎትና በስግረት ነው ጊዜውንና ሰዓቱን በዚህ የገዳም ቦታ ላይ የሚያሳልፈው ማለት ነው። እንግዲህ ይህን ነገር ሀገራችንም ውስጥ የምንመለከትባቸው ገዳማቶች አሉ በጸሎትና በልማት ስራ ላይ ሲሳተፉ የምንመለከትባቸው እንደ ዘዋይ ሐመረኖ ቅዱስ ገብርኤል ቤተ ክርስቲያን እንደ ሀይቅ እስጢፋኖስ ገዳም እና እንደ ሌሎች አብያተ ክርስቲያናት እነዚህ ካሮሊያቶስ የሚገኙ ግሪክ ኦርቶዶክሳዊያን ክርስቲያኖችም በስራና በጸሎት እንደምንመለከተው ያሳልፋሉ ማለት ነው። አብዛኛው የገዳሙ መናኞች ጊዜያቸውን የሚያሳልፉት ቅድም እንዳለው ጸሎትና ስግደት ነው። ብዙን ጊዜ ደግሞ በምሽት የሚካሄዱ አገልግሎቶች በገዳማት ውስጥ የሚካሄዱ ሲሆን እስከ ስድስት ሰዓት ድረስ ሊቆይ ይችላል። እንግዲህ አንድ ጸሎት እንደዋዛ ፋዛዛ ተጀምሮ የሚያልቅና የሚጠናቀቅ ሳይሆን አንድ ጸሎትና ልመና ከተጀመረ እስከ ስድስት ሰዓት ድረስ የሚቆይ የጸሎት ስነስርዓት እንዳላቸው ነው። እንግዲህ የግሪክ ኦርቶዶክሳውያን መነኮሳት ታሪካቸው የሚናገረው እንግዲህ፣ ገዳሙ ፀጥታ ያለበት ስፍራ በመሆኑ ለጸሎትና ለልመና ለተማጽኖ እጅግ በጣም ለመነኮሳቶቹ የሚመች ቦታ ነው። በተለይ ከጠዋቱ ሁለት ሰዓት ጀምሮ እስከ ስድስት ሰዓት ድረስ የሚደረገው ምህላና ጸሎት በብዙ ኦርቶዶክሳዊያን መነኮሳትና ገዳማውያን ዘንድ የሚወደድ በመሆኑ ከጠዋቱ ሁለት ሰዓት ጀምሮ እስከ ስድስት ሰዓት ድረስ ይህንንም ጸሎታቸውን በዚህ አቶስ ገዳም ላይ ያካሂዳሉ ማለት ነው። በካሮሊያ አቶስ የሚገኙ ገዳማውያን መነኮሳት እስከ ረዥም አለቶች ድረስ እቃዎችን ደግሞ ለማጓጓዝ የሚያስፈልጓቸውን ለማምረት እንዲሁም ደግሞ ንዋያተ ቅድሳትን ለማዘጋጀት የሚጠቀሙባቸውን እቃዎች ደግሞ ለማምጣት በአህያና በበቅሎ ወደ ገዳሙ የሚያስፈልጓቸውን ቁሳቁሶች ያመጣሉ ማለት ነው። እንግዲህ በገዳሙ ውስጥ በልዩ ልዩ ዘርፍና ስራ የተሰማሩ መነኮሳቶች አሉ። ለአብያተ ክርስቲያናት ንዋያተ ቅድሳት ቅዱሳን መስቀሎችን፣ ስዕላቶችን እየሳሉ እየቀረጹ እያዘጋጁ በዚህ በእደ ጥበብ ሙያ ውስጥ የገዳሙ መነኮሳትም ያሳልፋሉ ማለት ነው። እነዚህን የእደ ጥበብ ሙያዎችን ደግሞ ለመስራትና ለመከወል የሚያስፈልጉ ግብአቶችና ማቴሪያሎች ደግሞ ሲያስፈልጓቸው በገዳሙ በበቅሎና በአህያ ማጓጓዣ። እንግዲህ የማውራችሁ ኢትዮጵያ ውስጥ ሳይሆን አውሮፓ ባለችው በሰለጠነች ሀገር ውስጥ በግሪክ በምትገኝ ገዳም ውስጥ ያሉ መነኮሳት እቃዎችን የሚያጓጉዙት በበቅሎና በአህያ እንደሆነ ነው። እንግዲህ ታሪካቸው የሚናገረው ማለት ነው። መከራ እንኳን ቢደርስባቸው ድንግል ማርያም እንደምትመለከታቸው ከአደጋም እንደምትጠብቃቸው ነው የግሪክ ኦርቶዶክሳውያን የሚያምኑት። እለት ዕለት ለድንግል ማርያም ያላቸውን ፍቅርና አክብሮትን እነዚህ ገዳማውያን መናኞች ይናገራሉ። በእሷም መርጃና በእሷም ተራዳይነት በእሷም ልመናና ጥሪ ወደዚህ ገዳማዊ ህይወት እንደመጡ ነው እንግዲህ ከልዩ ልዩ ሀገራት የመጡ ኦርቶዶክሳውያን ክርስቲያኖች የሚናገሩትና የሚገልጡት ማለት ነው። እንግዲህ በሀገራችን በኢትዮጵያ ደግሞ ጥቅምት 14 የጻድቁ አቡነ አረጋዊ ክብረ በዓል ይከበራል። በተለይ ደግሞ ትግራይ ውስጥ በሚገኘው ደብረ ዳሞ ገዳም ውስጥ እንደምንመለከተው ወደ ገዳሙ ለመግባት ገመድ እየተሳቡ እቃዎችን በገመድ እያጓጓዙ ከዚህ በረከት ለማግኘት ከጻድቁም ደግሞ በረከትን ለመቀበል ኢትዮጵያውያን ክርስቲያኖች እንዲህ ያሉ መንፈሳዊ ሕይወትና ጉዞ እንዳላቸውን እንግዲህ ታሪካችን የሚናገረው ይህን የሚገልጥና ይህን ደግሞ የሚያረጋግጥልን በግሪክ ውስጥ የሚገኙ ኦርቶዶክሳውያን መነኮሳት የካሮሊያ አቶስ መነኮሳት ደግሞ ወደ ገዳሙ ለመግባትና በዚያም ደግሞ የሚያደረጉት መንፈሳዊ ሕይወት ከኢትዮጵያውያን ኦርቶዶክስ ክርስቲያኖች ዘንድ ምንም የተለየ መንፈሳዊ ሕይወት የሌላቸው መሆኑን የሚያስረዳና የሚያረጋግጥልን ነው ማለት ነው። እነዚህ ነጭ ፈረንጅ ግሪካውያን ኦርቶዶክስ ክርስቲያኖች በአደገ ዓለም፣ በቴክኖሎጂ በተራቀቀ ዓለም ውስጥ እየኖሩ ዓለምን ንቀው ክርስቶስን ወደው መስቀሉን ተሸክመው ስጋቸውን አሸንፈው ለክርስቶስ ታምነው የሚኖሩ ኦርቶዶክሳውያን ክርስቲያኖች እንዳሉ ስንሰማ ይህ ከስልጣኔ ጋር የሚመጣ ነገር ሳይሆን ክርስቶስን ከመውደድ እነዚህ የግሪክ ኦርቶዶክስ መነኮሳት የሚያደርጉትን ድርጊት ነው። እንግዲህ አሁን ይህ ድርጊት ኢትዮጵያ ውስጥ ሲሆን ኋላ ቀር ያልሰለጠኑ፣ ወንጌል ያልገባቸው ተብሎ በብዙ ነገር ስንነቀፍና ስንወቀስ እየሰማን ያለ ነው። ይህ በየትኛውም ዓለም ብትመለከቱ የምናኔና የገዳማዊ ሕይወት ከኢትዮጵያ ጀምሮ እስከ ግብጽ፣ ከግብጽ እስከ ግሪክ እንዳየ ነው። በሩሲያም ዘንድ እንግዲህ በዘች ታላቁ ሀገር በሀገር ሩሲያም ምንኩስናና ምናኔ ሕይወት የታወቀና እጅግ በጣም የተወደደ ነው። ብዙ መነኮሳቶች ብዙ ደናግል ሴቶች ራሳቸውን ክደው ለክርስቶስ ራሳቸውን ንጽህናቸውን አሳልፈው ሰጥተው በመናኔ በገዳማዊ ህይወት እንደሚኖሩ በእነዚህ ምስራቅ አውሮፓ ሀገራት የሚገኙ ኦርቶዶክሳዊያን ክርስቲያኖች ታሪካቸው ይነግረናል ማለት ነው። ስለዚህ ውድ ኦርቶዶክሳውያን ቤተክርስቲያናችን እውነተኛ ሃይማኖታችን ቀጥተኛ ትክክለኛ ስለሆነች ዛሬ የያዝነውን ነገር ለማስጣል ብዙ ሰዎች ምንኩስናን፣ ምናኔን፣ ገዳማዊ ህይወትን አለምን መጥላትና መናቀን ማሸነፍ ሰዎች ያቅታቸው እንዲህ ሆነው የሚኖሩትን መነኮሳት አባቶቻችን ሲነቅፉና ሲተቹ እንመለከታለን። የያዝነውን የቅድስናና የንጽህና የበረከት ሕይወት ለማስጣል ስለሆነ፣ ሁላችን ይህን በማወቅ ቤተክርስቲያናችን ትክክለኛ ኦርቶዶክሳዊ ክርስትናችንን ቀጥተኛ መሆኗን አምነንና ተረድተን በእምነት ልንጸና ይገባል ማለት ነው። እግዚአብሔር አምላክ ከጻደቁ አቡነ አረጋዊ በረከትና ረዴትን ያካፍለን። ለዛሬ ያቀረብኩላችሁ መረጃ ይህንን ይመስላል። በቀጣይ ጊዜ በአዲስ መረጃ እስከመጣላችሁ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብና ላይክ በማድረግ በወዳጅነት በቤተሰብነት የቻናላችን ተከታዮች እንድትሆኑ እየጋበዝኩኝ የመሰናበታችሁ ሙልጌታ ስዩም ነኝ።